ካውንስሉ ዛሬ በድጋሜ መግለጫ ሰጥቷል። በመግለጫውም ላይ ያልተጠበቀ እንደሆነ ነው በርካቶቹም እየተነጋገሩ ያሉበት። በተለይ የራሳቸውን ሃይማኖት ከፍቶ እንደ ፍቅርሲዝም የራሳቸውን መስርቶ ዘይት እንደልባቸው ልባቸው መሸጥ ይችላሉ በማለት ካውንስል መግለጫ ሰጥቷል። እንደ ፍቅርሲዝም እንደዚህ ዘይት ነጋዴዎች፣ ጨርቃጨርቅ ነጋዴዎች፣ የሐሰት ነቢያት ወጥተው ለብቻቸው አዲስ ሃይማኖት ፈጥረው ሰሞኑን በኢዩ ጩፋና በካውንስል መካከል የተነሳው እሰጥ አገባ እስካሁን ድረስ እልባት አልተገኘለትም። ካውንስሉ ኢዩ ጩፋን አግጃሉ ብሏል። የመጨረሻ ውሳኔ እስኪሰጥበት ድረስ ያን ቀን ድረስ ኢዩ ጩፋ እስከዛው ማንኛውም አገልግሎት እንዳያከናውን ታግዷል በማለትም ካውንስሉ ውሳኔ መስጠቱ የምታወስ ነው። ዛሬ ለቃለ መጠይቅ የቀረበው ካውንስሉ ዛሬ ቃለ መጠይቅ ያደረጉት የካውንስሉ ዋናው ባለፈው መግለጫ የሰጡት በድጋሜ ኢዩ ጩፋ ላይም ትችት ሰንዝሯል። ትችቱ ላይም ኢዩ ጩፋ ከፈለገ ከፕሮቴስታንት ወጥቶ የራሳው የራሱን ላይሰንስ ፈጥሮ የራሱን ሃይማኖት መመስረት ይችላል እንጂ በእኛ ስም ሆኖ እዚህ ጋር ዘይት መሸጥ አይቻልም በማለትም ነው ያወገዙት። ከዚህ በኋላ በፍጹም እኛ በህይወት እያለን ዘይት በኢትዮጵያ ምድር አይሸጥም፣ በፕሮቴስታንት እምነት ዘንድ የማይቻልና በፍጹም ተቀባይነት የሌለው ነው በማለትም ነው። በፕሮቴስታንት ወይም በክርስቲያን ስም መነገዱ ይቁም ከዚህ በኋላ በማለትም ነው መግለጫ ያስተላለፉት። በርካቶች ደግሞ እዩ ጩፋ ልክ ነው፣ ዘይት ካልተሸጠ እንዴት ወንጌል ገንዘብ ለወንጌል እንዴት ይሆናል? በማለትም የተከራከሩትም አልጠፉም። ካውንስሉ ግን ዛሬ ያወጣው አቋም ወይም መግለጫም ተንክሮ እንደቀጠለና ከዚህ በኋላ የመጨረሻ ውሳኔ እንደሚሰጥበት ጭምርም ነው የወጡት መረጃዎችን በማስመልከትም ለእናንተ የዘንላቸው መታ ነው። ነቢዩ ጩፋ ባለፈው ወደ አገልግሎት ላዋሳ በደበሳት ላይ በመንግስት ጸጥታ ኃይሎች በከፍተኛ እጀባ መደረጉን ተከትሎ ይህ ሊደረግ አይገባም በማለት በርካቶቹም ጥያቄ ሲያነሱ ነበር። እዛም የተነሳ ካውንስሉም ከአንድም ሁለት ኢዩ ጩፋን የተለያዩ አገልጋዮችን ለምነን ነበር። አንሰማም ስላሉ እነሱ ለመስተካከልና ለመታረም ዝግጁ ስላልሆኑ ከዛም የተነሳ ቤተክርስቲያን ነው እርምጃ እየወሰድ ነው በማለትም ነው እየገለጹ ያሉት። ታዲያ አብዛኛው ክርስቲያንም የካውንስሉን ሀሳብ የሚደግፍም የሚቃወምም አልጠፋም። ምክንያቱም ህዝቡ እንደፈለገ ማድረግ ይችላል፣ ከፈለገ መግዛት ከፈለገ መተው ይችላል በማለትም የህዝብ መብት እንጂ እናንተ ልታስቆሙት አትችሉም በማለት ጥያቄ ላቀረቡትም ካውንስሉ አዎ የራሱን ሃይማኖት መስርቶ በራሱ ሃይማኖት መንቀሳቀስ ይችላል። ያኔ እንደፈለጋችሁ ማድረግ ትችላላችሁ እንጂ በክርስቲያን ህብረት ውስጥ ሆኖ እንደዚህ በፍጹም እንዲያደርግ አንፈቅድም በማለትም ነው ካውንስሉ ዛሬ መግለጫ የሰጠው። እንደ ፍቅርሲዝም በማለትም ነው የገለጸው። ካውንስሉ የገለጸው መግለጫ በርካቶችን እያነጋገረ ስለሆነ ያን በማስመልከትም ነው ኢዩ ጩፋም እሱም ወደ ኋላ አለልም በማለትም እስኪ ካውንስሉ ሊያስቆመኝ አይችልም በማለትም እሱም ከካውንስሉ ጋር እንደተያዘ ጭምርም ነው ነገሮችን በማ

ቀጣይ መፍትሄ እንደሚያስፈልግ ጭምርም ነው በርካቶቹ እየገለጹ ያሉት። በአሁን ሰዓት የዩ ጩፋ ደጋፊዎችም በከፊል ደግሞ እዩ ጩፋ የሚሄድበት መንገድ ልክ አይደለም በማለት የሚከራከሩትም አልጠፉም። እዩ ጩፋን እንደ ወንድም እንወደዋለን፣ ግን ከባይሬው መስተካከል አለበት ለወንጌል እንቅፋት እንዳይሆን በማለትም ነው በርካቶቹ ደግሞ እዩ ጩፋን እያወገዙ ያሉት። በተቃራኒው ደግሞ እዩ ጩፋ የእግዚአብሔር ሰው ነው፣ እግዚአብሔር የቀባው ነው፣ ለትውልድ የመጣ ነው፣ ስለዚህ በምድራችን ከተባረኩት አገልጋዮች መካከል የኢትዮጵያ በረከት ነው በማለትም በርካቶቹ ደግሞ የተቃወሙትም አልጠፉም። እዩ ጩፋም ከዚህ ከአገልግሎቴ ወደ ኋላ አልልም፣ ማንም አያስቆመኝም። የመጀመሪያውን ላይሰንስ ከሰማይ ወስጃለሁ። የወንጌል አርበኝነት ላይሰንስ ስለወሰድኩ እስከ ዓለም ዳርቻ እየመሄድ መብት አለኝ በማለትም ማንም አያቆመኝም፣ የሚያስቆመኝ ማንም ምድራዊ የለም በማለትም ነው እዩ ጩፋ እየገለጸ ያለው። ቀጣይ ምን ይሆን የካውንስሉ የእዩ ጩፋ መጨረሻ፣ ቀጣይ ምን ይሆን በማለትም ነው በርካቶቹም እየጠየቁ ያሉት ያን በማስመልከትም ያን አዳዲስ መረጃዎች ካሉን ለእናንተ የምናቀርብላችሁ ናል። እስካሁን ድረስ አብሬያችሁ ከዮት ሚኪ ነኝ። ከሚኪታቦርፎ ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ እንዲሁም ሚዛናዊ መረጃ አገኘ